ትክስተኛ መሆን ያለብህ ሰዓት ነበረ። የጓደኛህን ባል እንደዛ መናገር ነበረብህ፣ እንደዛ መያያዝ ነበረብህ። ቃላት ሁሉ እንትን እንዳለ ቃላቶች ያትኛል። አንቺ እንድትቆይልኝ ምናምን ብዬ መልክ አልሰራ በአንቺ ከመጡብኝ መቋቋም አልችልም ራሴ በቃ ያናደኝ፣ እኔ ለአንቺ የሰጠሁሽ ግምትና ክብር አለ። ያንን ክብር ደግሞ አንቺ ስለተቆጣሽኝ ወይም ደግሞ የሆነ ነገር ስላልሽኝ፣ ስለአንጓጠጥሽኝ ምንም አመተው ነገር አይደለም። ምንም በቃ እሱ እያለ ሰላም መሆን አይቻልም። ከዛ ደግሞ ከእሱ የባሰ ደግሞ የሆነ አንድ አራት አኗርን አረን የሚያክል ሰው ይነጥቁረት ልክ ያልሆነ ሰው መቀጣት አለበት፣ ወይም ደግሞ ሊነገረው ይገባል። በቃ ልክ ካልሆነች ብቻ አይደለችም ነው። ለምን እናቴ አትሆንም? እናቴ የራሱ ልክ ካልሆነች እቺ እነግራታለሁ። እንዲህ ብሎ እንዲህ ደረቱን እንዲህ እንዲህ ይሏል እንዲህ ቤት ተነፋፋ መሰለው እንዲህ። እናም ቦንን ወይቶዬ የሆነ የደበረው ነገር አለ ወይ የሆነ ነገር ይፈጠራል። ማለት የአንተን ነው ውስጥ ስሜትህን ማወቅ ስለፈለግኩኝ በቃ ላይ ጉልቤ ነገር ነው አይነት። እኔ ደግሞ ማንንም ሰው ለምን አቅሜ እንኳን ባይችል ራሱ ማንም ሰው ነው ለጉልበተኛ ልሆነ ይችላል። እሷ እንድትታረቅ ትፈልጋለች። ከማን ጋር? ከወዳጅ ጋር እኮ ጸብ እኮ የለም እኮ ትኮራረፈ። እኔ ደግሞ እንድትኮራረፍም አልፈልግም። ግን ደግሞ አንተ ልታስተካክል ትችላል። እኔ አንተ ላስተካክል ትችላል። ያንን ነው ምንችለው ምግብ ሳልበላ እንጀቴ እንላጥቼ ለማን ሰላም ሳትበላ ባዶ ድህን ሆነ ነው ያው ለድብድብ የምትጋበዘው እኮ ያው ሰላም፣ ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ሁላችሁም እንደምን እንደምን ተስፋ አደርጋለሁ ባላችሁበት ሁላችሁም ሰላማችሁ ብዝት ይበልልኝ። እንግዲህ ያው ዛሬ የሆነች ነገሮች ምናምን ነገር ያስጠላሉና እስካሁን ድረስ ባሉት ነገሮች ትንሽ ሰው እያናደኛነት ለመናገር ከሆነ ማለት እያሰብኩት እንዳለው ማለት ማሰብ የማልፈልገውን አይነት ሰው እየሆነ ነው ያለው እና ቶሎ ወደ ጥል ይሄዳል። የሚፈልገው ነገር ጥል ሆኗል። ባለፈም ጊዜ ሲደባደብ ያየሁት አሁን ላይም እንደዛው አይነት ነገር ነው ሁኔታዎቹ ደስ እያሉ ያለ ከዚህ በፊትም እንደዚህ አሁን ዝም ስለው ሁኔታዎች እኔ መወጣት ወደማልችላቸው ነገሮች የገቡት እና እንዴት ብዬ ላስረዳችሁ? ከሰሉ ጋራ ባለፈ ሁኔታ እኔ የተናገርኩትን ማለት ለእሱ ያልኩትኝ ከኔ ጋራ ደስተኛ ነው ወይስ አይደለም? ያለውን ነገር ማለት ከኔ ጋራ ደስተኛ ካልሆነ እኔ ደስተው ነው የምንፈልገው፣ እሱ ደስተኛ ሆኖ ነው ማየት የምንፈልገው። ስለዚህ ያንን ነገር ለማየት ደግሞ ግዴታ የእሱን ስሜት ማወቅ አለብኝ፣ ያንን ስሜት ለማወቅ ነው። ምክንያቱም ጓደኛ ሆነ ብዙ ነገር አይታ ነው እንደዚ ልትናገረኝ የምትችለው እንጂ እሷን ከመሬት ተነስታ ያንን ነገር ልትናገር አትችልም ብዬ በማሰብ ነው ነገር ያነገርኩትኝ። ግን እሱ ጭራሽ እኔ ቶዬ ከማውቀው በላይ ምን አይነት ልበላችሁ፣ በቃ አምባገነን እየሆነ ነው ግን ይቺ ባህሪዋን ደግሞ ማብረድ አለብን፣ የእሱን ባህሪ ና ችኛ ባህሪ እንድጠፋ። ስለዚህ እሱን ጠርቼዋለሁኝ። እንግዲህ በጣም ታናድጄበታለሁ፣ እውነት ለመናገር ከሆነና ይሄ ለእኔ ጀብድ አይደለም። ሄዶ ስለተናገራቸው ምናምን ነገር ለእኔ ጀብድ ሰራ ልኝ ብዬ የማስበው ነገር አይደለም፣ እውነት ለመናገር ከሆነና። ግን እሱ ደግሞ ማለት ማድረግ የሌለበት ነገር ነው። ስለዚህ ማድረግ የሌለበትን ነገር ደግሞ እንደሌለበት መናገር አለብን ብዬ ነው የማስበው። ስለዚህ አሁን እንግዲህ ያው ጠርቼ ያለሁኝ ጊዜ ይመጣል ብዬ አስባለሁ እኔ በተአምር ነው የምላችሁ ቤተሰቦች ፋሚሊ ኪ አኑ አይነት ባህሪ እንዲኖር አልፈልግም ጭራሽ ማለት ነው ካኑ ጋር ያለያየን ነገር ያ ነገር ስለሆነ አሁን ደግሞ ከቶዬ ጋር መለያየት ስለማልፈልግ ያ ባህሪው እንዲኖር አልፈልግም ግን ከሰለ ጋር ምን ይታረቁ ለማድረግ ሞክራለሁ ምክንያቱም በእኔ ምክንያት ህዝቡ ሁሉ ተጣልቶ ተጣልቶ ወይኔ እኔ እኔ ድለብሶኝም ምን ምን አላውቅም ነገሩ ግን ሁሉም ሰው የሆነ እየተገናኘ ይጣላል እየተገናኘ ይጣላል አይነት ነገር ሆነ ግን ያው እሱን ደግሞ አደማስ ያለብን እና ኮስታር ብለን እስቲ ቤተሰቦች ከእናንተ ጋር ደግሞ ልክ እሱ ከመጣ በኋላ የምቀጥልላችሁ ይሆናል። ለአሁኑ ግን ጠርቼዋለሁ፣ እዚህ ከመጣ በኋላ እስቲ ምን የሚለውን ነገር ይጠይቋለን። ምንም ቀራጭት ልክ እንዳልሆነ በደንብ እነግረዋለሁ። እስከዛ ግን አብራችሁ ያ እንግዲህ ቤተሰቦች እዛ ጋር እየታየኝ ነው አሁን የመጣው የእውነት አናወደኛለች ለመናገር ከሆነ ና ማለት የሆነ የህፃን ልጅ ስራኒት ነው ከቶየማን ጠብቃቸው አይነት ነገሮች እያደረገ ነው ያለው ና እስቲ ከመጣ በኋላ ደግሞ

ይህች ፀሐይ ፀሐይ ፀሐይ ብላ ተቀመጪ። እንደጀመረሽ አንቺ ነው ይበልሽ። ደግሞ ጥሩ ምን አደረጉኝ? አይደለም አታስቀኝ። በየጊዜ አዳዲስ ነሽም ዙኪ፣ እንግዲህ እንዴት ዋልክ? እንዲህ ነው የሚባለው። እንዴት ናችሁ? ደና ናችሁ? እኔ በጣም ደና ነኝ። እናንተ እንዴት ናችሁ? በነገር እኮ ተቀበለችኝ እኮ። በጣም ነው የሚያናድድ። ደስ አይልሽ ሲቀር እሺ ምንድን ነው? በምንድን ነው ያናደድኩሽ? ነገር እንጂ ምን አደረኩ? አንደኛ ነገር ጀምር። ለምንድን ነው ሰሊጋ ሬት አለ ሲሰ ነገር? እንዴ ባልናገራት ነበር እንጂ ልትናጀ ልትናደጂ አይደለም? አይደለም እኔ ባልን ባትናገራት አይደለም፣ እናደደው እኔ ነገርኩ። ይሄን እንድትሰድባት ነው? እኔ መቼ ሂጅ ሰደብኩ? እኔ ከዚህ በላይ ምን ታደርጋት? ምን ታደርጋት ከዚህ በላይ ለምንድነው የመጣሻ? ጥያቄ ነው የጠየቅኳት ለምን መታሽ? አታልኳት። በቃ ግዴታ ነው መጠየቅ ስለነበርብኝ ነው። ባልሄድ አንቺ እራስሽ አታዘብኝም ነበር። ለምን እንደው የምታዘብ? ቆይ አንቺ ቆይ። በጥፊ ስትመታሽ ልክ ነች? ልክ እንዳልሆነች እኮ ለእኔ ነግራኛለች አይደለ? ልክ አይደለችም አይደል? ልክ አለመሆኗን እንዲያውቅ ያለኝ አስፈላጊ ነው። አንተ ሄደህ እንደዛ ምን ነገር። እሺ ለምን ምንድን ነው መታሽ? የነገርሽኝ መጥቼ የነገርኩ ሄደህ እንድትናገራት ነው? እሺ ቆይ። አይ ለምን ነገርሽኝ? እኔ የነገርኩህ በዛ ሰዓት ላይ ልክ፣ ተይ ደስተኛ ነህ አይደለህም የሚባለውን ነገር ማውቅ ስለፈለኩ። ምክንያቱ ከቶዬ ካንቺ ጋር ሲሆን ደስተኛ ይሆን ስላለችኝ ደስተኛ ካልሆንክ ምን ይለረቀ ስለሚገባ እኔ ደግሞ ማለት ነው ዝም ያልሻት እኔን አክብረሽ እንደሆነ ስላወቅኩኝ፣ ለዛ እንደሆነ ዝም ያልሻት እንድታቅ ስለፈለኩ ነው። እጄ ነገርኳት እኔ በሰላማዊ መንገድ ነበር ለነገር የተፈለኩት ግን አኑን አይተሽዋል አይደል ማለት ይገባ ምናምን ሲረባብሽ። እሺ ምን ላርገውሽ? አንተ አኑ አይደለህም አንተ አደለም አይደለም። ከመጀመሩ እናንተ እንደዚህ አይነት ነገር የጀመርከው፣ እሺ ምን ላርግ፣ ኪያ እኔ እኮ በስነ ስርዓት ነበር እየለ ላናገራት። ለምንድን ነው የመታሻት? ብቻ ነው ጥያቄ ነው፣ አስፈላጊ ነው ማለት ነው። እኔ አልቋል። ምን ቤት ነህ? ምኑ አለቀ አላለቀም? ምንም ያለቀ ነገር የለውም። አንደኛ ነገር እኔ ጋር እንደ ቤስት ፍሬንድ ማለት ነው ሁለተኛ ነገር ደግሞ መሄዷ መሄዷ ሳይቀር ወይም ደግሞ መሄዷ ሳያበቃ አንቺ ላይ እጇን መሰንዘሩ በጣም ማይሆን ነገር ነውና አት ፍቼ ሊሆን ይችላል እኮ ሶይልሽ አሁን እኮ እጄ የተናገርኳት እኮ ላንቺ አግዚ ብቻ ሳይሆን እሷም ጓደኛም ስለሆነች እንደዚህ አይነት ነገር እንዳ ተደግሞ ለማስጠንቀቅም ጭምር ነው። ይፈት ስለዚህ ቆነ ተብሳጨሽ በጣም ነው ተብሳጨው አንቺ ራስ ሶይ ያልቀሰችው ጋይታታላ እሺ፣ ምን ምን ላርጋት ነው ያልቆነ ተጥቋት እንግዲህ ስራውን ሲያቅ ነው የሚያለቅሰው፣ ስራውን አይደለም። አንደኛ ነገር ጓደኛ ነህ፣ ብዙ ጊዜ ጓደኛ ነህ አይደል? እኔ ዛሬ መጥቼ እንደዚህ አይነት ቦታ መውሰድ አልፈልግም። ምንም የመውሰድ ጉዳይ ምናምን አይደለም። አንተ ከዚህም በፊት ልክ ያልሆነ ሰው መቀጣት አለበት ወይም ደግሞ ሊነገረው ይገባል። በቃ ልክ ካልሆነች አይደለችም ነው። ለምን እናት ያትሆንም? እና የራሱ ልክ ካልሆነች ስለዚህ አሁን ጉዳዩ የልክነት ያለመሆን የመሆንና ያለመሆን አሁን ጥፋቱ የኔ እንደሆነ እየነገርከኝ ያለው እኔ እናንተ ውስጥ ግልጽ ነው አይደለ? መሆን ያለብን እንደዛማ ቢሆን አንቺን ነበር ምናገርሽ ልክ አይደለሽም ብዬ ባሰብ አንቺን ነበር መጥቼ ምናገርሽ። እኔ ያልኩኝ ያለሁት ለአንተ መናገር አልነበረብኝም ማለት ነው። ለምን አትነግሪኝም? የነገርሽኝ እኮ የሆነ ነገር እንዳደርግ ነው አይደል? የሆነ ነገር እንድታደርግ አይደለ? እኔ ስላንተና ስለኔ ነው ያወራውቲኝ በቃ የሆነ ነገር ልታረክ ፈልጊ አይደለም። በዛው ሰፍ ላይ የፈለኩት እኔ ፈለኩት ነገር ያልተሰማሽም ይሁን አላሰብሽም ልክ ነሽ፣ ግን ደግሞ ያሰብኩ ማሰብ አልነበረብ። ለምን ጓደኛዬ ነች እኮ አንቺ በሷ ቦታ ላይ ብትሆኝ ልናገርሽ አይገባም ነበር? አንቺ በቃ ታዩሽ ችግር የለም። አንቺ በኔ ቦታ ብትሆኚ ምታርገሽ? እንደዛ ግን አልናገራትም። ምን አልኳት እስቲ? ያለቅሳለች እኮ ኔ ነኝ ተናግሬያት እኮ አይደለም እኮ በዛ ልክ ተናግሬያት አላውቅም። ተነጋግረን አናውቅም በዚህ ልክ። ግን የሰራችው ስታት ነው በማንም ጉዳይ ይሁን በማንም ጉዳይ ለምን አይሆንም ግን፣ ያደረገችው ነገር ልክ ካልሆነ አይደለችም ነው። በቃ ምንም አርበስበስ ምናምን እኮ የሚያስፈልገው ጉዳይ እኮ አይደለም እኮ እንዴ። ቆይልኩና አሁን ምንድን ነው ያልኳት? እጅኩ ለምን እንደዛ አደረግሽ ነው በቃ ጥያቄ ነው የጠየኳት። አይ መለከትሽም በእኛ ጓደኛ በኔና ሰው ነው እንደዚህ ነገር ባትላት ደስ ይለኛል። የመለከታት ጓደኛ ምንም ቢሆን ጓደኛ ነው፣ ግን ደግሞ የግል ነው በቃ እኔ እኮ መጥቼ በዛ ሰዓት ላይ የነገርኩ የሆነ ነገር አይታ ነው ወይ የሆነ የደበረው ነገር አለ ወይ የሆነ ነገር ይፈጠራል ማለት የአንተን የሱ ስሜትን ማወቅ ስለፈለግኩኝ ነው። ምክንያቱም ጓደኛ ሆና እንደዛ ከተናገረችኝ የሆነ ነገር ስላለ ነው። ምክንያቱም ጓደኛ የአንተን ጭንቀትም ደስታ ማየት ይችላል። ተረዳኸኝ። እኔ እንደዛ አድርጌ ስለማስበው ነው እኮ። አሁን ምን ይፈጠረው ነው ምትእንግያረኮ ነገር ልክ አለም። ከዚህ በኋላ እንዲበተረብ ደስ ይለኛል። እንዴ የእሷ ይባስበል። ከዛ ደግሞ ከባሏ ጋራ ምን ምን ሪዝም እየሆንክ ያለው አንተ እንዴ፣ ያላየሽው ምን ምን ሲል እንደነበር ምንም ይበል። አንተ ትግስተኛ ሆነ አይደል? እንዴ፣ እኔ ትግስተኛ አይደል፣ በማልሆንበት ነገር ላይ ትግስተኛ አይደል። ቶይ አሁን አሁን ላይ አሁን ትግስተኛ ሳትሆን እየመጣ ያለው እንጂ፣ ድሮ እስከማውቅ ድረስ ትግስተኛ ሆነ። ትግስተኛ መሆን ባለበት ቦታ ላይ ሆነ አይደል? ትግስተኛ መሆን ያለብህ ሰዓት ነበረ። የጓደኛህን ባል እንደዛ መናገር ነበረብህ፣ እንደዛ መያያዝ ነበረብህ። እህ የምር ባሉ አይደል፣ አላቆሙ። ሲቀጥል ደግሞ እሱ የሚናገርበት መንገድ ልክ አልነበረ ልክ ልክ አይደለም። በቃ ምክንያቱም እኔ እና እሷ የረጅም ጊዜ ጓደኛ ነን፣ ሲያልፍም ዘመድ ነን። ስለዚህ እኔ እና እሷ በራሳችን መንገድ መጨረስ የምንችለውን ነገር እሱ ጣልቃ እየገባ ነበር። የፈለገ ልክ ላይሆን ይችላል አይደለ። ስለዚህ ቢያንስ አንተ ልክ እንዳልሆኑ ለማሳየት ሞክር እንጂ እንደዛ ፍጥጫምን አይን ተማርኛ ነው። አንደኛ ነገር የጠራችኝ ላወያይ፣ ላናገር ፈለጋለሁ ብላ ሲሄድ ግን ከሱ ጋር ሆነው ነው የጠበቀችው። ሲቀጥል ደግሞ ስታወራ የነበረበት እሷም እሱም ሲያውሩኝ የነበረው እንዴት ልበልሽ ላይክ በቃ ላይ ጉልበቴ ነገር ነው አይነት ነው። እኔ ደግሞ ማንም ሰው ለምን ያቅም እንኳን ባይችል ለራሱ ማንም ሰው ላይ ጉልበተኛ ልሆን አይችልም። ይሄ ማለት ኤንዊስ አይ ላቭ ዩ በቃ እኔ ስለነሱ ላውራ አይደለም እዚህ ያገኘሽ አላፈቅሽም። አሁን እንድታረቃት ፈልጋለሁ። የሚታረቅ እፈልጋለሁ እኔ አልቀይም። እሺ እኔ እኔ አይደለሁም እሷ እንድትታረቅ ትፈልጋለህ? ከወዳጅ ጋር ኖርማል ነው። ሁለት ቀን ሶስት ቀን ከዛ ይገባታል ልክ እንዳልሰራች ምንም ያናድድ ነገር አንቺ ራስሽ ወዝገባ ነገር ነች ታውቂያለሽ። ከነ አሁን ባንቺ ግን በቃ ልትቆጪ ምናምን ልትመክሪ ምናምን ነው የመጣሽ እኛ አንቺ ራስሽ ምክር ያስፈልግሻል። እንደ በበሮሪ ያጥኖ ነበር አንቺ መምከር። እንዴት ምን አደረኩኝ እኔ? ቆይ ምንም ምንሽም እኮ አይገባም እኮ። ልክ ናት አይደለችም? እና እሷ ልክ ካልሆነች እኔ ልክ ነኝ ማለት እኮ ነው። ልክ አይደለሽም፣ ያደረግሽው ነገር ያልኳት። ሌላ ምንም አዲስ ነገር ያደረኩት ነገር የለም። ምን አደረኩኝስ? ይሄንን አደረክበኝ። እስክታለቅ ስለስ እንደዛ መናገር አልነበረብን። ሁለተኛ ነገር ደግሞ ከአኑ ጋር ራሱ እንደዛ ፍለፍ መከፈል አልነበረብን። በቃ አያስፈልግም። እሱ መሽፋታ ሰጠን። ይኸውልሽ አንተ ዝም በል። እኔ እና እሷንን የምናወራው እያልኩት እሷ እኮ አፌን ይለኛል። እንደ አንቺ የምር እኮ ነው የምር ጨጎረ እየተቃጠለ ነበር ብትል በሽተኛው ምን አምሮ ነው። እሱ ጀመረ። አንተ ይበልክ ደግሞ እኔ አኗር እንደነበረም አላውቅም። እኔ እዚያ ሲሄድ ነው የማየው። ሁለተኛ ነገር ደግሞ ቆይ ቆይ ቆይ አንቺ መካሪ አንቺ እንዴት ነበር ስትሆኝ የነበር? ምን አንኩኝ? እኔ ሰዓት ላይ በዛ ሰዓት ላንቺ ሲሆን ወዝራለሽ አይደል? ላንቺ ነው አይደለም። እሱ እሷን በስትክክል አውርቻታለሁ። አኑ እስከሚመጣበት ሰዓት ድረስ በስትክክል ያዋራኋት ነገር ከዛ ባለፈ ግን ልክ እሱ ሲመጣ አናደደች። ምክንያቱም አልነገረችኝም፣ ስጠራው ሁለተኛ እንደ ጣላን እያወቀች አሁኑን ታረቁ አይነት ነገር አይመጣው። ተረዳችሁ? እሷ ላይ የማትፈርጅበት ነገር ከዛ በፊት የነበረው ቪዲዮ ላይ ምናልባት ማንኛውም ሰው እንደገመተው እሱ ምናምን ገምታ ሊሆን ይችላል። ብቻ አይሩ ነው አላቅ። ብቻ ዞሮ ዞሮ ያደረገችው ነገር ልክ አደለም። ኪያ ልክ እንደሆነና እንዳልሆን እኮ እኔ እጨርቻለሁ ከእሷ ጋር እኔ እጨርሻለሁ። እና እኔ ከጨርስ ምንድነ እኔ በኔ ምክንያት ከጓደኞች ጋር ጣላ አልፈልግም። ቶ ያታናደኝ እሺ እያልክ ምንድን ነው? እሺ እሺ ምን እንድልሽ ነው ዛሬ የምትጠብቂው? እምቢ ልበልሽ? እምቢ ይሄ ባህሪ የሚያናደኝ በጣም ነው። ማለት ደ አንተ ንዘ ለባህሪ ይለ አይደለ ያንን ባህሪ ደግሞ ቀስ በቀስ እያመጣው ነው። ኢየሱስ ባህሪ ባለፈው ባለፈው እዚህ ጋራ እየተደባደብክ ነው ያገኘሁት አይደለ ትልሽ እኔ በህይወቴ ማለት ነው በራሴ ጉዳይ ጋር ከማንም ጋር ተጣልቼ አላውቅም። በሰው ጉዳይ ደግሞ ጣላል። እኔ በሰው ጉዳይ ሳይሆን በሰው አዎ፣ በሰው ጉዳይ ነው የምጣለው፣ ግን ደግሞ ልክ ካልሆነ ነው የሚመስለኝ እንጂ ሆን ብዬ እኔ ሰው ላይ እኔ ደርሼ ማንም ማንም ሰው ስለ እኔ ጠይቂ፣ ሰፈር ስር ማንም አይነግርሽ። እንደው እኔ ላይክ እንደው ጓደኞቼ ምናምን ሲያወሩ ከሰማሽ ጸብ ይፈራሉላ ነው የሚባለው። እኔ ከማንም ጋር አልጣላም። እንደው ጸብ ምናምን ካለ በአጋጣሚ ምናምን፣ ሰፈር ውስጥ ወይ እኛ አካባቢ ላይ ጠጅ ቤት አለ፣ እዛ ብዙ ጊዜ ጸብ ይኖራል። ጸብ ሲኖር ራሱ በቃ አስፈላጊ ካልሆነ ሆነ አልገባም ጸብ ውስጥ። ላይክ ለመገላገል ነው ካልሆነ በቀር ማለት ነው። ግን ደግሞ ታዲያ ለምን አሁን ይሄ ባሉ፣ በቃ በቃ ልክ ያልሆነ ነገር ካየሁ ግን አላልፍም። ቶፋ ልክ ያልሆነ ነገር እኮ ማታልፎው እንደዚህ አይደለማ። እሺ እንዴት ነው እንዴ? በስ ትክክል መሞራት ፍታው ሁሌም ቢሆን የሰውን ከረባትና አንገት እያስከሙ እንዴ የምትፈታው ነገሮችን እንደዚህ ጀመርክ አንተ። ቆይ እንደዚህ ከረክ አንተ፣ ከአኑ በምን ተሻልክ? በደንብ ነው የማወዳደር። በደንብ እያደረክ በደንብ ያለው ነገር በደንብ የሚወዳደር ስለሆነ፣ ሰሞኑን እያደረክ ያለው ነገር ልክ ነው። እሺ፣ ምን ማድረግ እችል ነበር? ይሄንን ማድረግ ቢያንስ እንኳን በሰላም ማውራት እችል ነበር። በሰላም ላወራ እኮ ነው የሄድኩት እኮ፣ ሁለቱንም ቀን የሄድኩት በሰላም ላወራ ነው። የመጀመሪያው ላይ አኑ አንተ የጸብ ሰው አይደለም። ባጭሩ ስነግርህ አይደለም በቃ የጸብ ሰው አይደለም። ስለዚህ ለምንድን ነው ያንን ባሪ የምታመጣው? ለምን ቆይ እኔ እንድርቅ ትፈልጋለህ? ለማቅረብ እንደዚህ እየተደማደብክ አይሆንም። እኔ የአኑ ባሪ አስጠልቶኝ ነው አኑ እስከ ማየት ድረስ የጠላውትኝ ተረዳህ? አሁን ደግሞ አንተም እያመጣብኝ ያለው ነገር ይህን ነው። እንዴስ ከመደባ ደሙ ልጅ ድብድብ ልጅ ድብድብ እንዴስ፣ አስፈላጊ ከሆነ እኔ አልተወውም ሁላ ማለት ነው። ስለዚህ እሱን ካልተውኩ ነው እንትሰውኛለ ማለት ነው። ምን አያያዘው ኪል፣ ከዚህ በቃ ድብድብ ማጥተው ከሆነ ከኔ ጋራ ነው የምትተዋወቁ የምትተዋወቁ ማለት ነው። ያን የምትፈልገው? ማንም ሰው ባንቺ በኩል እንዲመጣብኝ አልፈልግም። በእኔ በኩል ከመጡ በሰላም ለመፍታት ሞክር። በሰላም ለመፍታት ሞክራለሁ። በሰላም የማይፈታ ነገር ከሆነ ግን እስከ ጥጉ ድረስ ይሄዳል። አይሆንም፣ በዚህ ምክንያት እኔ ደግሞ እንደዚህ አልፈልግም መለየት። ቶፋ እንደዚህ እንድታናደኝ አልፈልግም። እሺ፣ ምን አድርግ ነው የምትይኝ ኪያ? አወራረን አስተካክሉ። ሲቀጥል ደግሞ ማለት ነው እንደዚህ አይነት ባህሪ ያለህም ይሄን ነገር አሳምር ያውቀዋል፣ እንኳን እኔ ሁሉም ያውቃል። የለሽም፣ እኔ ደግሞ እየነገርኩሽ ያለሁት ባህሪ ነው ማንንም ሰው ሲበደለኝ እኔ አልፈኝ ያልገባኝ ነገር እኮ ነው። ረጋብ የጥቅም ማሪክ የሚወጣው አሁን ነው። እኔ እስካሁን የማውቀው ቶፋ በሰላም የሚያወራ ሰው በግሌ ማንም አይደርስብኝም። የኔ በምለው ሰው ግን ይመጣብኛል። ሰው በጣም በተደጋጋሚ ማለት ሲመጡብኝ ደግሞ መታገስ አልችልም። ስለዚህ ይህ የኔ ባህሪ ነው። ቻዩ አንድ ላይ ቻዩ የሚባል ባህሪ አለ፣ መስተካከል የሚችል ባህሪ አለ። እሺ አስተካክላለሁ ለማውራት ሞክራለሁ። እንዴዚህ አይነት ቦታ ቀርደው መታወራቸው ራሱ። እሺ እንዴት ብዬሽ ላውራ ኪያ? ቢያንስ ወይ መፍትሄ ስጭኝ፣ ካልሆነ ደግሞ ዝም ብዬ አንደኛ መፍትሄ ልስጥ። ይልክ አንደኛ ነገር ጓደኛው አለ የሰሊ ጓደኛ፣ በስ ትክክል ነበር ማውራት የነበረብህ። በሱ ሻውር ነውሪ ንኩም ሰላም ነበር። ሲጀምር ደግሞ እሱን ላውራው አይደለ። ሲጀምር አላውቀውም እኮ ማን እንደሆነ እራሱ አላውቀውም። ከማታውቀው ሰው ጋር ታዲያ እንደዛ ፍጥጫ ውስጥ መግባት ነበረብህ? አላወረሁትም እሱን። እኔ እኮ ይኸውልሽ ሁለቱንም ቀን ሰሊና ለማናገር ብቻ ነበር የሄድኩት። የመጀመሪያው ቀን ላይ አንዋር አላስወራልኝ በዚህ ጋር በዚህ ጋር በዚህ ጋር በዚህ ጋር ይለኛል። እሷን ነው ማውራት የምፈልገው አንዴ ዝም በልልኝ አልልም ምናምን እያለ እስኪ በቃ በእናትሽ ከእኔ ጋር መጣሽ ሪ ከማለትሽ በፊት መጀመሪያ ቪዲዮችን ያያቸው ከዛ ላይ ነው ሪል እነሱ ላይ እሺ፣ ሰው በንቀት አዋራህ አይደለ? እሺ ንቀቱን ለማስታገስ የሆነ ያን ነገር ልጠቀም ችላለን። ግን ደግሞ ከገዛ ጓደኛህ ጋር እንደዛ መሆን የለብህም። እኔ ፈልጌው አይደለም። ኪያ እንዴት ነው ምታዳምጪኝ እንዴ? ፈልጌው አይደለም። እንደዛ ሰው ነው የነበረው። እንዴ በሰላማዊ መንገድ እኮ ሂጂ ላወራቸው ፊት ለፊታቸው ቆምኩኝ እኮ ሁለቴ፣ ያውም ሁለቴ። እንዴ እኔ በቃ እኔ እኔ በቃ ምን ባለፈው ከናቲ ጋራ ምንድን ስትደባደብ ነበር አይ ሊሆን ሲፈልግ ነው። እሺ በቃ አንተ ያው እኔ እኔ አንድ አሪፍ ከኔ ትብሻለሽ እኔ ካንተ ብሳለሁ አይደለ ግን ደግሞ አንተ ለል ተስተከክል አንተ ላስተካክል ይችላል። ያንን ነው ምንችለው ይችላል ቃል ተስተካከል

ይሄ የጉልቢያ ነው ለምን ተነካሽ ብሎ ነው ይላለው ምናምን እያልሽ ምናምን ነገር አታናች መቼም ቢሆን ካፍሽ። እንደዚህ ይጣሉ አልፈልግም። የምር አንድ በሱ በጣም ተናድጄብሻል። ይኸውልሽ አሁን ደጋግሜ ነው የምነግርሽ፣ እኔ እጅ እናግርሽ ነው ያልያዝኩሽ። መሄድ ባሰኞሽ ሰዓት መሄድ ትችያለሽ፣ ግን ደግሞ በአንቺ ከመጡብኝ ማለት ነው አሁን አንቺ እንድትቆይልኝ ምናምን ብዬ መልክ አልሰራም። በአንቺ ከመጡብኝ መቋቋም አልችልም። ራሴ በቃ ያናደኛል። እኔ ለአንቺ የሰጠሁሽ ግምት እና ክብር አለ። ያንን ክብር ደግሞ አንቺ ስለተቆጣሽኝ ወይም ደግሞ የሆነ ነገር ስላልሽኝ፣ ስላንጓጠጥሽኝ ምናምን የምተወው ነገር አደለ። ስለዚህ ከእኔ ጋር መሆን ሰላም እየሰጠሽ ካልሆነ እንደፈልግሽ መሆን ትችያለሽ። ገብቶሽ አላሳቢ እንደፈለግሽ ማለት ነው። እኔ እኮ ያንን ነገር ማወቅ ስለምፈልግ ነው አይደል? የሁሉ ጣጣ ያመጣሁት ከእኔ ጋር መሆን ሰላም ይኖረዋል ወይ። አንቺ ባት ነግርኝም እኔ ቪዲዮ ላይ ወይ የሆነ ነገር ላይ አያውቃለሁ ወይ የሆነ ሰው ይነግረኛል። ምንም አዲስ ነገር አንቺ የነገርሽኝ ነገር የለም። ሁኔታው አንቺ ስለነገርሽኝ እኮ አንቺ ስለነገርሽኝ ብቻ ሄጄ አልተናገርኳትም እኮ አንቺ በነገርሽኝ ብቻ ሄጄ የምናገራት አይነት ሰው በሆን ኖሮ የዛኑ ቀን ሳያደር ሄጄ ቤቷ ሄጄ አናገራት ነበር ግን ረጋ ብዬ ሰው ጠይቄ ምናምን ልክ እንዳልሆነች በቃ ልነግራት ስለሚያስፈልግ ነው ሄጄ ነገርኳት ሲጀምር ደግሞ ብቻዋን ነበር የቀጠርኳት የመጣችው ግን ከማን ጋር ነው ከአኑ አርጋ እሱ ሁሌ ካለ በቃ እሳት ነው በቃ የሆነ ነገር ቃሪያ በይ በቃ ማያየዝ ነው ስራው ማቀጣጠል ምንም በቃ እሱ እያለ ሰላም መሆን አይቻልም ከዛ ደሞ ከሱ የባሰ። ደግሞ ሆነ አንድ አራት አኗርን ሰው

እሱ የምር የምር እኔ በጣም ያሳቀኝ ነበረ ማለት ላይክ ነው። ዙም እንደዚህ የሚንቀጠቀጠው ማለት ነው። ኪያ አንቺ ስትፈልጊ ስታጅ ነው እንደ ማለት ነው ገብተሻል እና አጠጋቢ ይፈልግ እንደዚህ ምናምን ይለዋል ማለት ነው። እኔ ደግሞ ስፈልገው ነው የሚለው ለተመልካች ግን ላይታይ ይችላል ማለት ነው። ከዚህ እንዲህ እንዲህ ይልበል ብቻ። ይሄ የምር በጣም ነው የሚያናደው ብታይ። ነው እንደዚህ ምናምን ያንቀጠቅጠዋል ቢሰውነቱም ማለት ነው። እንዲህ ምናምን ተራ በተራ በግራ በቀኝ ምናምን ነገር እያለ ምናምን እንዲጣቀሳል ማለት ነው። እኔ ባይኔ ነው የምችለው በደንብ። እኔ በጣም ነው የሚያናደው ብታይ ማለት አንተ ራሱን እንበጣም እናደኝ እሱ ነው

በሽተኛ ስሱ አንደኛ መጥቼም ጠይቀ መስሏል። በሽተኛ ስሱ መጥቼም ጠይቀ መስሏል። በሽተኛ መሆኑ ምግብ ሳልበላ ቀርቼ ሳይሆን አንቺ ስትነዘነዥ ነው። እነዘነሽ እኮ አሁን እና ምን አሁን ይሄ መነዝነዝ ነው የምቆጣው እንጂ ደግሞ ቁጣ እችልበት እና በደምብ ቢቆጣ ደስ ይለኛል። ደግሞ ለቁጣ ራስ ነው ትንሣ አይደለም። እንደው ቀን አገኘኸኝ ነው። ብረት የሚጀምረው ለምንድን ነው ብረት የሚጀምረው?

አሁን የምትሰነበቻቸው ኮሚኒቲ ሰነበቶች እኔ በጣም ፋሚሊዎችና አስተካክላለሁ እኔም ከተቀየማችሁ፣ በዚህ አጋጣሚ ግን ሁሉ ነገር አይደለም። ኮሜንት ላይ በደንብ የምከሩት እንደዚህ አይነት ባህሪ እንዳይኖር በየቦታው እየሄደ የሰው አንገት ማነቅ ምን

ያው እንግዲህ ቤተሰቦች አላልኳቸውም።

ለማንኛውም ቤተሰቦች እንግዲህ አብራችሁ ስለነበራችሁ እናመሰግናለን። እቆጣዋለሁ ብዬ በደንብ ተቆጥቶ ልክልኬ ነግሮ ወደ ምሳ መብላት። ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይ ን በደንብ ተጫኑት እንጂ ላይክ፣ ሼር ሰብስክራይብ ማታረጉ ከሆነ ማለት ነው ሼር የማታረግ ከሆነ አንተን አሲዩም አርጉሽ እየነጠረ እየነጠረ ወይ ደግሞ ኤዲተር። በጣም ነው የምንወዳችሁ ከልባችን ነው የምንወዳችሁ።